እሺ ቢላል፣ ስለ ቢላል ነው አይደል ያልሽ? ወደስ ቢላል ቢላል ሐበሻ ቢላል ህል ሐበሻ እና ከሰዋቦች አንዱ ካመጣጡ ከሁሉ ነገር የሄደበትን ሙሉውን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል፣ ግን እስቲ ከሱ ደግሞ እንስማ በለለሽ። እሺ ኢንሻላህ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። እሺ መልካም ጊዜ ነውላቸው። እሺ ቢላል ቢላል ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሓባ ነው። ኢትዮጵያዊ ነው። ሀበሻዊ ነው ቢላል በመካ ምድር ላይ ከመካ ሽማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዳ ምልኮ ላይ ያለ ነበር። ነቢያችን ሰለላሁ አለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው ኢስላምን ለመቀበልም ወሰነ፣ እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና አስር አካባቢ ሳይሞሉ ጊዜ የነቢ ስ ላ ሰለም ትውልዶች ገና ስተመስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው። ቢላል መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አወሉ እነዚያ ቀዳሚዎቹ የመጀመሪያዎች ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው ጌታና ባሪያ የሚባል ነገር አለቃ እንደ ጌታ ይባላል እና የእሱ ፈቃደኛ አልነበረም ይህም በሰንባ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ ሙሐመድን አትከተል ካልሆነ ግን አሰቃይች ይገላለዋል እንዲህ በቀላሉ አይደለም አሰቃይቶ እንደሚገድለው ነገር ቢላል ግን በፍጹም ይሄን ሊቀበል አልቻለም የፈለግከውን በኔ ላይ ማድረግ ትችላለህ በፍጹም እኔ ከኢስላም አልመለስም ከዚያም በኋላ በማነው በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ። በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት፣ በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አይነሳለ ይህ ድንጋይ ብሎ በዚህ ሁኔታ እየተሰቃየ ያለ አሀዱን አሀድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው 360 ማልክቶች ታቸዋል። እነዚህን ላት፣ መናት፣ ዛ ሁበል ምናምን የሚባሉ ነገር ግን ቢላል አሀዱን አሀድ ይላቸው ነበር። አንድና ብቸኛ የሆነው አምላክ እያለ ይነግራቸው ነበር። አሀድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደ ኋላ አላለም ነበር። ነቢዩ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት፣ ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት። ከአጠገቡ እያለፉ ያ ቢላል ሰዩነጂ ከአሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድነህ አልጠብቅ አሉት። ሰዩነጂ ከአሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ እየሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ አንሁ አገኙት። አቡበክር ስዲቅ ደግሞ ከአመኑት መካከል ነው፣ ከመጀመሪያዎቹ ዛቸዋል ታምኑት መካከል ነው። ከዚያ በኋላ አቡበክር ሲድቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ለ ለ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ ወጣው ቢላልን አሉት። የመካ ንጉሶች እያሰቃዩት ነውና አቡበክር ስዲቅ ነቢያችን ለ ላሁ ለ ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው፣ ይህን ባር ሽጡልኝ። በጣም ደነገጡ። ይሄን ባሪያ ለመግዛት ትፈልገው? በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ፣ አላቸው። አቀረቡለት፣ ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስድቅ ረዲየላሁ አን ድንጋዩን አነሳለት። ቆሻሻው እንደዚህ አራግፉ፣ አቅፎ ይዞት ሄዳ። ነቢያችን ስለ ላ ሰለም ይህንን ባሪያ ለቃምና የሚባል ነገር ድምጥማጡን አጥፍተውታል። ሄድና ወንድምህር ብለው ነው የገለጹት። ያንን ባሪያ ብሎ አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው፣ አሉት። አቡበክር ስድቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት፣ ገንዘቡን ከፍሎ አቅፎት ይዞት ያው፣ እናንተ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዓለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነብ ስለ ላ ሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያለ ይቀመጣሉ። ነብ ስለ ላ ሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይህ የሚያደርጉት ለምንድን ነው? ሰዎች ለባህሪያ ዝቅ ያለ አመለካከት እንዳይኖራቸው፣ ያው እና የዓለም ታላቅ የሆነ ሰው ነብ ስ ላ ሰለም እርሳቸው ክብር ሰጥተው ያሳዩቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳዩቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ላ ዝቅ አያደርጉ ነቢያችን ሰለላሁ አለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ፈኢነሁ አንዳ ሰው ተናሉ። አዛን የሚያደርገው ለነብስ ላ ለ ሰለም ማን ነው ተብሎ ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላለን እዛዙት እርሱ ነው አዛን የሚያደርገው

የጫማ ህን ኮቴ ሰማሁኝ አሉት በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሰባቱን ሰማ ያደርገው በሄዱ ጊዜ ጀነትን አይተዋል አይደል የተጠላዕቲ ፊል ጀና ብለዋል ጀነትን አይቻለሁ ብለዋል የዛኔ የጫማ ኮቴ ያሰማቸው አላ ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው ቢላል የጀነት እንደሆነ ተመስክሮለታል ለዚያውም በሌላ ሀዲስ ላይ ከእኔ ጋር እኩል ነው የምትገባው ሁላ ብለውታል ኢትዮጵያዊ ነው። ከእርሳቸው ጋር እኩል ጀነት የሚገባ ቻላር ከነቢያችን ሰለላሁ አለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ ዛን በማድረግ ለነብስ ሰለላሁ አለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነብስ ሰለላሁ አለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ አንሁ ነቢያችን ሰለላሁ አለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል፣ አትሄድ ለምን ትሄዳለህ? አለው። የነቢያችን ለ ላሁ ለ ወሰለም ህልፈት በቃ እኔ ልቤን ሰብሮታል እና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረን እና ማዛ የምናገኝበት አለፈኮ ያ ቀን በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትድብን አዛን አድርግ ቀጥል ሲለው፣ አቡበክር ስድቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለ ነፃ እንዳወጣኸኝም አውቃለሁ ንብረትህ ነኝ አለው። ንብረትህ ነኝ በገንዘብህ ነፃ አውጥተኸኛል። ከባርነት ቀንበር አረሳ ቢያንቀን አለ አትድ ብለህ ከከለከልከኝ የአንተ ባሪያ ነኝ እና ወዴትም አልሄድም አልሄድብህም አለ ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ ደጋሚ መቀመጥ አልቻልኩም፣ ማለት አሁ አለቀሰ እንደዚህ ሲለው እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ለ ላ ለምን ጊዜ ታስታውሰላለ ለዚህ ነው አሉ። ፈቃደህ ካልሆነ በቃ መሄድ ፈቃደኛ ያለሁኝ ሂድ፣ ሄድ እንደፈለግከ እሻ አለ። ሄደ፣ በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ፣ ሶሪያ ሄደ ቢላል ረላሁ አን ከዚያ በኋላ በዚያ ባለበት ጊዜ ነው ከእለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲያልላሁ አንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖራ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲያልላሁ አንሁ ሚስቱ፣ ይቅርታ ሚስቱ አለቀሰች። ምን ሆነሻል ነው የምታለቅሺው? አላት

ከዛ በኋላ ቢላል ረዲየላሁ አንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢዩ ሰለላሁ አለይሂ ወሰለም ካረፉ በኋላ የነቢዩ ሰለላሁ አለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት ለመኑት፣ አዛን አድርግ ብለው አያታችን ነቢያችን ሰለላሁ አለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን፣ አዛን አድርግልን አሉት። አቡበክር አዛን ማን ነው ቢላል አዛን ማድረግ ጀመረ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይሄን ጨረሰ። አሽሃዱ አን ላ ላ ኢላሀ ኢለል ላህ ይህን ጨረሰ። አሽሀዱ አን ሙሐመደን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድ የአላህ መልእክተኛ ናቸው የሚለው ማለት ነው። በቃ ይኸ በጣም አለቀሰ። ራሱን ስትወደቀ ይባላል በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ሕዝብ ድምፁ ሲሰማ ጊዜ።